በወንዶ ገነት ግብርና ምርምር ማዕከል ስር የሚተዳደረው የአዋዳ ግብርና ምርምር መለስተኛ ማዕከል ከ1991 ዓ ም ጀምሮ የቡና ምርታማነትን የሚያሳድጉ ተግባራትን እያከናወነ ይገኛል። መለስተኛ ማዕከሉ በዚህ ተግባሩ የአካባቢን ስነ ምህዳር መሰረት ያደረጉና የአርሶ አደሩን ምርታማነት የሚያሳድጉ የቡና ዝርያዎችን በምርምር እያወጣ መሆኑን የመለስተኛ ማዕከሉ አስተባባሪና የቡና አግሮኖሚ ተመራማሪ አቶ ለታጀመ ተናግረዋል። አዋዳ ግብርና ምርምር መለስተኛ ማዕከል ከ1991 ጀምሮ ዘርፍ ብዙ የሆነ የምርምር ስራዎችን በደቡብ ኢትዮጵያ ላይ ከናሽናል ኮፊ ሪሰርች ኮኦርዲኔተር ጋር እየሰራን እንገኛለን። እንግዲህ በደቡብ ኢትዮጵያ ላይ የምርምር ስራዎችን በዋናነት ሃንዶቨር አድርገን ስንሰራ እስካሁን ከተሰሩ ስራዎች ውስጥ ስድስት የቡና ዝርያዎችን ተለቋል። ከዚህ በተጨማሪ አሁን እስካሁን ከተሰበሰቡ ስብስቦችን ሜንቴን የማድረግ ወይ ደግሞ ዝርያዎች ዘረመሎች እንዳይጠፉ የማቆየት ስራዎችን የመስራት አላማ ይዞ እየተሰራ ያለው ማዕከል ነው። በሌላ በኩል መለስተኛ ማዕከሉ ሲዳማን ጨምሮ በደቡብ ኢትዮጵያ በጌዲዮ አማሮና ቡርጂ እንዲሁም በኦሮሚያ ክልል ምስራቅና ምዕራብ ጉጂ ዞኖች በኩታ ገጠም የእርሻ ዘዴ ከ600 በላይ አርሶ አደሮችን ተጠቃሚ ማድረጉን ጠቅሰዋል። ከ17 18 ዓመት በላይ ነው እየተሰራ ያለው በዚህ ውስጥ እዚህ አካባቢ እንደምታወቀው የሎካል ላንድሬስ ቫራይቲ ዲቨሎፕመንት ሪሰርች ስትራቴጂ ስለምንከተል እዚህ አካባቢ ስዳማ ና ጌዲዮ እንደዛውም ያልተዳረሰባቸው ቦታዎች እነ ጉጂን እና ማሮኬልን እና የቡና ዘረመል ያለባቸው ቦታዎች ላይ ዘር የማዳረስ ስራዎች፣ የተለቀቁ ዝርያዎችን የማዳረስ ስራዎችን በሰፊው እየተሰራ እንደሚገኝ ያው በተለያየ ሚዲያ እየተገለጸ ነው የሚገኘው። ስቲል በክላስተር ብቻ ከ200 ሄክታር በላይ አርሶ አደሮችን አደራጅተን እስከ ስድስት መቶ የሚሆኑ አርሶ አደሮች አጠቃላይ ከጉጂና ጌዲኦ እንደዚያውም ከሲዳማ ውስጥ ከዛም በላይ አርሶ አደሮችን አደራጅተን እነኚህም በሲድ ሊንክ እና በዘር ብቻ ሳይሆን በክላስተር ተራጅቶ ሲድሊንክ የሰጠናቸው ከዛ በላይ የሆነ ስራዎች እየተሰሩ ይገኛሉ። በአዋዳ ግብርና ምርምር መለስተኛ ማዕከል ከመላ ሀገሪቱ የተሰበሰቡ የቡና ዘርመል መኖራቸውን የተናገሩት በማዕከሉ የቡና ዝርያ ማሻሻል ተመራማሪ ወይዘሮ ቅድስት ሸዋን ግዛው ይህ ተግባር በዘርፉ የተሻለ ውጤት ለማስመዝገብ ያስችላል ብለዋል። በመለስተኛ ምርምሩ ከሚሰሩ ስራዎች የዝርያ ማሻሻሉ በጣም ከፍተኛ ቦታ የምንሰጠውና በጣም በቅርበት የምንከታተለው ስራ ነው። ይሄም ከተለያዩ የቡና አብቃ አካባቢዎች ላይ ዝርያዎችን ዘረመሎችን መርጠን እናመጣለን። በዚህ ማዕከል ውስጥም ከአንድ ሺህ ስምንት መቶ በላይ የቡና ጀርም ፕላዝም ኮንዘርቭ አርገን እንገኛለን። ይሄም እንደ ሀገር ቅርስ ነው። ማንኛውም አይነት ጄኔቲክ ሎስ እዚህ ግቢ መኖር ስለሌለበት ስራዎቻችንን እንዳይን ብለን እንከታተላቸዋለን። በወንዶገነት ግብርና ምርምር ማዕከል የዘር ሳይንስ ተመራማሪና የመነሻ ቴክኖሎጂ ብዜትና የዘር ምርምር ስራ ሂደት አስተባባሪ ዶክተር ቤቴሌ መለሰ በበኩላቸው ከመለስተኛ ማዕከሉ የሚወጡ የቡና ዝርያዎች ምርታማነታቸው በምርምር የተረጋገጡ በመሆኑ የአርሶ አደሩን ተጠቃሚነት የሚያሳድጉ እንደሆነ ተናግረዋል። በምርምር ማዕከል አንደኛ፣ በምርምር ማዕከላችን የተረጋገጠ በእኛ እውቅና ያለው ዝርያ ነው የምንሰጠው። ፕላስ ደግሞ ያ መሆኑ በራሳችን እጅ ንጹህ የሆነ በምርምር ማዕከሉ ንጹህ የሆነ ከበሽታ የጸዳ፣ ፕላስ ደግሞ የራሳችን የሆነ ቫራይቲ ሆኖ ክሊን ወይም ኳሊቲውን ጥራቱን የጠበቀ ዘር በኮንፊደንስ የምንሰጠውም ለዛ ነው። ምክንያቱም እናውቀዋለን፣ የራሳችን ቫራይቲ ነው ያሉትን ፕሮሰሶች እያየን የምንሰራው ራሳችንም ስለሆንን፣ ኳሊቲ የሆነን ዘር በመስጠታችን የአርሶ አደሩንም ወይም የአምራቹን ፕሮዳክቲቪቲ ምርታማነትን ለመጨመር ትልቅ አስተዋጽኦ አለን ማለት ነው። በሲዳማ ክልል ዳርሌ ወረዳ አዋዳ ቀበሌ በቡና ልማት ስራ የተሰማሩት አርሶ አደር ደምሴ ቡዋኔና ቃበቶ ሶና መለስተኛ ማዕከሉ ከ2012 ዓ ም ጀምሮ እያደረገላቸው ባለው እገዛ ምርታማነታቸው ከማደጉ በተጨማሪ ተጠቃሚነታቸው መረጋገጡን ተናግረዋል። ከዛ ጊዜ ጀምሮ ከእኛ ተለይተው አቁ ሌሎች ሰዎችንም እያመጡ እያሳዩ እያስጎበኙ አንዳንድ አስፈላጊ በሆነ ታይም ላይ ስልጠና የሚየሰጡን በዛ መልኩ ነው ያለ ነውና። በጣም ነው በጣም ነው እገዛ የሚያደርጉልን። እጅግ በጣም አብተ ወይ ወያ ቡና ዘርዚ በጣም ከፍተኛ ጥቅም ነው ያገኘነው። የተሻለ ጥቅም ነው ያገኘነው። እርሻ ምርምሩ ካስተከለልን በኋላ ፊት የነበረው ግሳንግስ ተነስቶ አሁን የተተከለው በመስመር ስፔሱን በጠበቀ ስለተከሉልን የተሻለ ምርት አግኝተንበታል። የተሻለም ለውጥ አለን።